ተጨቃጫቂ ፍቅረኛ ካለችህ ማድረግ ያለብህ ነገሮች። ፍቅረኛ ዛሬ ላይ በጣም የምትጨቃጨቅ ከሆነ በትንሽ በትልቁ የምትናደድ፣ የምትጮህብ ከሆነ ትንሽ ነገር የሚያናድዳት አይነት ሴት ከሆነች በአጭር ቃል ተጨቃጫቂ አይነት ፍቅረኛ ካለችህ እነዚህ ነገሮችን በማድረግ ያንን ጸባዩን እንድትተው እና ካለችበት የጭቅጭቅ ስሜት እንድትወጣ ማድረግ ትችላለን። ይህ ነገር ሜቢ አብሯት ያደገ ነገር ሊሆን ይችላል። ስለዚህ ቀላል ሊሆንልህ አይችልም። ትንሽ ዋጋ ያስከፍላል። ነገር ግን ይህንን ጸባዩን ለማስተካከል ከአንተ በላይ የሚቀር ቅርባት የለም። ዘላለምህን እግዚአብሔር ከረዳ ነገ ላይ እቺ ሴት ባለቤት ሆነ አብራ ትቀጥላለች። ስለዚህ ከአሁኑ ማስተካከል አለብህ። አይነው ጊዜ ይወስዳል፣ ግን እንድትስተካከልልህ ከፈለግ እነዚህን ነገሮችን አድርግ። አንደኛና የመጀመሪያው ይሄ ጥያቄ ለአንተ ነው። እውነት እሷ ተጨቃጫቂ ነች ማለት፣ በደንብ አስተውል። ብዙ ጊዜ አንዳንድ ወንዶች ተጨቃጫቂ ሴት ምን አይነት እንደሆነች እራሱ ጠንቅቀው አያቁም። ለምሳሌ ለምን አልደወልክልኝም፣ ለምን አንገናኝም፣ ለምን እያለች የምጠይቅ ከሆነ ይሄ ተጨቃጫቂነት አይደለም። ይሄ ለአንተ ካላት ፍቅር የመነጨ ነገር እንጂ ጭቅጭቅ አይም ሰልጉ መጨቃጨቅ ጀመርሽ እያልካት ከሆነ እመነኝ ነው የምልህ፣ ያችን ሴት አታፈቅራትም። ገብተዋል? እነዚህ ነገሮች ጭቅጭቅ አይደሉም። መጨቃጨቅ ማለት በረባው ባልረባው መናደድ፣ መነታረቅ፣ በማያናድር ነገር አጉል መልስ መመለስ። ፍቅሯ እኮ ውስጡ አለ፣ ነገር ግን የሚያስጠሉ ቃላቶችን መጠቀም ይሄ ነው ተጨቃጫቂ የሚያስብለው እንጂ ለምን አልደወልክልኝም፣ ለምን እንዳላረክም የሚሉ ጥያቄዎች፣ ያኔ ጥያቄ ጥያቄ ናቸው እንጂ ጭቅጭቅ አይደሉም። ስለዚህ እርግጠኛ ፍቅረኛ ተጨቃጫቂ ነች? አዎ እርግጠኛ ነኝ ካልከኝ ወደ ቀጣዮቹ እንለፍ። ሁለተኛ ተረዳት ነው ድነች ሴት ተጨቃጫቂ የሆነችው ማለት የትኛውም ሴት ያለ ምክንያት ተጨቃጫቂ አትሆንም የማትወደውን ነገር ያረክ ከሆነ ያንን ነገር አስተካክል እየሰራ ያለው ነገር ሊሆን ይችላል ወደ ራስ ተመልከት የሆነ ስህተት ዘለን ሰው ላይ ከመወሰናችን በፊት እኛ ጋርስ ምን አለ ብለን ራሳችንን መመልከት ያ ነው ብልሃትነት ያ ነው አስተዋይነት ራስ ጋር ሊሆን ይችላል ስህተቱ ራስን ተመልከት ምናልባት ከመሬት ተነስተ አይደለም እየተጨቃጨቀች ያለችው የሆነ ያየችብ ያለችው ነገር አለ ምንድነው ጥፋቴ ብለ ራስህን ተመልከት ራስ ጋር ስህተት ካጣ እሷ ጋር ተመልከት በደንብ። ሜቢ ያደገችበት መንገድ ሊሆን ይችላል በሚጨቃጨቁ ወላጆች እጅ ያደገች ሴት ከሆነች ጨቅጫቃ ትሆናለች። ይህንን ደግሞ አንተ ዛሬ ላይ ከመሬት ተነስተ ልታስተካክሉ አትችልም። ጊዜ ይወስድብሃል። ስለዚህ ተጨቃጫቂ የመሆኗ ዋና መንስኤ ምንድን ነው? ያንን በመረጋጋት ለመረዳት ሞክር። ሁሌ ጭቅጭቋን በፍቅር አሸንፍ። ማለት የጭቅጭቅ ስሜት ውስጥ ስትገባ፣ ተጨቃጫቂ ስትሆን፣ ስትናደድ፣ ስትጮህብት፣ በጭቅጭቅ መንፈስ ስታወራ በፍቅር አናግራት። ልክ እንደሆነች ንገራት። ገብተዋል? ያለችበት ስሜት ውስጥ እስካለች ድረስ እንክብካቤና የፍቅር አያያዝ ያዛት። አጠገብህ ከሆነች ይቀፋት፣ ከፈለግ ሳማት። ብቻ ካለችበት ጭቅጭቅ መንፈስ በደንብ አድርገህ በፍቅር አባብ ላውጣት። እሷ እየተጨቃጨቀች እየተናደደች እየጨዋችብህ፣ አንተም በዛው ስሜት የምታወራት ከሆነ ጸቡን ለማረጋጋት እየሞከርክ አይደለም። በቃ ያችን ሞመንት ታገስ። ህይወቷ ውስጥ ስፔሻል ወንድ ነው የምትሆነው። ተጨቃጫቂ እየሆነችብህ ስትመጣ፣ እሺ አሸናፊነቱን ስጣት። ለትንሽ ጊዜ የአሸናፊነት ስሜት ይሰማት። ከዛም በኋላ ስትረጋጋ አዋራት። በፍቅር ቃላት ነው ልታሸንፋት የምችለው፣ በማቀፍ በማባበል ስሜትህን በመንገር። እየተጨቃጨቀች ከሆነ አፈቅርሻለሁ በላት። የማትጠብቀው ነገር ነው የሚሆነው አጠገብ